ወደ ትግራይ ይጓዙ የነበሩና በአፋር ክልል ቆመው የሚገኙ የጭነት መኪኖች እንዲለቀቁ የክልሉ መንግስት ጠየቀ። የሸቀጥ ጭነት ይዘው በአፋር ክልል በኩል ወደ ትግራይ ይጓዙ የነበሩ መኪኖች ምክንያቱ ባልታወቀ ሁኔታ በአፋር ክልል እንዳይንቀሳቀሱ መደረጋቸውን የትግራይ ክልል መንግስት አስታወቀ። የፌዴራል መንግስት መፍትሄ እንዲሰጠውም ጠይቋል። ትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለንግድና ቀጠና የትስስር ሚኒስቴር ለዶክተር ካሳሁን ጎፌ በጻፈው ደብዳቤ ወደ ትግራይ ክልል ጭነት ይዘው የሚጓጓዙ ተሽከርካሪዎች መከልከላቸውን አስታውቆ ማብራሪያ ጠይቋል። ኤጀንሲው በደብዳቤው ለትግራይ ክልል የተለያዩ ሸቀጦች ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች ከግንቦት 18 ቀን 2017 ዓ ም ጀምሮ ሰርዶ በሚገኝ የፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ከተለያዩ ምንጮች መሰማቱን አስታውቋል። በምን ምክንያት እንደተከለከሉ ማብራሪያ እንዲሰጠውም ጠይቋል። የተለያዩ የኢትዮጵያ ክፍሎችና ከጅቡቲ እቃ በመጫን ወደ ትግራይ ይጓዙ የነበሩ ከባድና ቀላል የጭነት መኪኖች በአፋርና አማራ ክልል በሚገኙ ሶስት ኬላዎች ላይ ታግተው ይገኛሉ ሲል የክልሉ መንግስት መግለጹን ከትግራይ ቴሌቪዥን ያገኘነው መረጃ ያሳያል። የጭነት መኪኖቹ መታገት በክልል የንግድ ማህበረሰብ ዘንድ ከፍተኛ ስጋት መፍጠሩን ዘገባው አመላክቷል። በአፋር ክልል በኩል ወደ መቀሌ በሚወስደው መንገድ ላይ ሰርዶ ሜዳ በሚባል ኬላ ላይ ሸቀጣሸቀጥ የጫኑ የአይሱዙ መኪኖች ተሳቢ ያላቸው ከተሳቢ ያላቸው ከባድ መኪኖች መጓዝ ተከልክለው ቁመው እንደሚገኙ ዘገባው አስታውቋል። ቴሌቪዥን ጣቢያው ዘገባውን እስካጠናከርኩበት ሰዓት ምንም መፍትሄ ያልተሰጣቸውም ብሏል። ሁሉም የጭነት መኪኖች ህጋዊ መሆናቸውን የሚገልጽ ሰነድ ያላቸው መሆኑን የጠቆመው ዘገባው እንዳይጓዙ የተደረገበት ምክንያት እንዳልተገለገል እንዳልተገለጸላቸው አስታውቋል። የትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለፌዴራል መንግስት የንግድና ቀጠናዊ ትስስር ሚኒስቴር በጻፈው ደብዳቤ እገዳውን አስመልክቶ ማብራሪያ እንዲሰጠው መጠየቁን ዘገባው አስታውቋል። በጭነት መኪኖቹ ክልከላ ዙሪያ ከፌዴራል መንግስቱም ይሁን ከአፋር ክልል በኩል የተባለ ነገር አለመኖሩን ዘገባው አመልክቷል። ባሳለፍነው ሳምንት ቅዳሜ ግንቦት 16 ቀን 2017 ዓ ም ጀምሮ አታልፉም ተብለን ቆመናል ሲሉ የሸቀጥ ጭነት በመያዝ ወደ ትግራይ ይጓዙ የነበሩ ሾፌር እንደገለጹለት ቢቢሲ ባስነበበው ዘገባው አስታውቋል። ለምን እንደተከለከልን ስንጠይቅ ከላይ በመጣ ትእዛዝ ነው ሲሉ ምላሽ ሰጥተውናል ሲሉ አሽከርካሪው እንደገለጹለት ዘገባው አካቷል። ዘገባው በተጨማሪም ክልከላው በአፋር ክልል ወደ ትግራይ በሚወስደው መንገድ ብቻ ሳይሆን በአማራ ክልል በወልዲያ በኩል ወደ መቀሌ የሚወስደው መንገድ ላይ የጭነት መኪኖቹ እንዳያልፉ መከልከላቸውን ምንጮቹን ዋቢ በማድረግ አስታውቋል። ሰላም ጤና ይስጥልን። ውድ የሸገር 365 ዩቲዩብ ቻናል ተከታታዮቻችን እንደምን አደራችሁ? የእለቱን ዜናዎች ዘንድ ቀርበናል፣ አብራችሁን ቆዩ። ዩኒቨርስቲዎች ለአካል ጉዳተኞች ምቹ ባለመሆናቸው ወደ ዩኒቨርሲቲ ከሚገቡት መካከል 27 በመቶ በላይ ትምህርታቸውን እንደሚያቋርጡ ጥናት አሳየ። ጥናቱን ያካሄደው የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከአዲስ አበባ ዩኒቨርስቲ ጋር በመተባበር እንደሆነም ሰምተናል። ዩኒቨርስቲዎች መስማት ለተሳናቸው ተማሪዎች በምልክት ቋንቋ የሚያስተረጉምላቸው እንዲቀጥሩላቸው በመንግስት በኩል ጥያቄ ቢቀርብላቸውም በጀት የለንም በሚል አብዛኞቹ ዩኒቨርስቲዎች ሳይቀበሉት መቅረታቸውን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ተናግረዋል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይ ጉጆ በኢትዮጵያ ለአካል ጉዳተኞች በትምህርት ዘርፉ ላይ እንደሌሎች ሀገራት የተሻለ ትኩረት ስለማይሰጥ በርካቶች አካል ጉዳተኞች ከትምህርት እየተገለሉ ነው ብለዋል። ለአብነት በዩኒቨርስቲዎች የመሰረተ ልማት አለመሟላት፣ የትምህርት ስርዓት ተደራሽ አለመሆኑ እንዲሁም የመርጃ መሳሪያ አቅርቦት ውስን መሆን አካል ጉዳተኞች ትምህርታቸውን እንዲያቋርጡ ማድረጉን ጥናቱ ያሳያል ብለዋል። አቶ አባይነህ መስማት ለተሳናቸው የምልክት ቋንቋ የሚችሉ አስተርጓሚ የቀጠሩ ዩኒቨርስቲዎች ካሉት ከአርባ በላይ መካከል ከአምስት አይበል አይበልጡም ይላሉ። ይህም ዩኒቨርስቲዎች ለአካል ጉዳተኛ ተማሪዎች ትኩረት አለመስጠታቸውን ያሳያል ብለዋል። የትንባሆ ኢንዱስትሪዎች በማራኪና አሳሳች በሆኑ ስልቶች ወጣቶችን አማለው በሱስ እንዲጠመዱ እያደረጉ መሆኑ ተነገረ። የትንባሆ ኢንዱስትሪዎች በማራኪና አሳሳች እንዲሁም ሳቢ በሆኑ ስልቶች ወጣቶችን አማለው በሱስ እንዲጠመዱ እያደረጉ መሆኑ ተነገረ። ኢንዱስትሪዎቹ ቄንጠኛ ዲዛይኖች፣ ማራኪ ቀለሞች፣ አሳሳች ንድፎች፣ ጣዕማቸውን የሚያጣፍጡ ቅመሞችና ንጥረ ነገሮችን በመጨመር በዲጂታል ሚዲያና በሌሎች መገናኛ ዘዴዎች ወደ ወጣቶች እያሰራጩ ይገኛሉ ተብሏል። የተጠቀሱትና ሌሎች ዘዴዎችን ያለማቋረጥ በመጠቀም የትንባሆ ጎጂነትን ስልታዊ በሆነ መልኩ በመ በመደበቅ ህጻናትና ወጣቶችን እያማለሉ በሱስ እንዲጠመዱ እያደረጉ ነው መባሉ ተሰምተዋል። የዓለም ትንባሁ የማይጨስበት ቀን በኢትዮጵያ ለሶስተኛ ጊዜ በዓለም አቀፍ ደረጃ ደግሞ ለስምንተኛ ጊዜ ነገ ግንቦታ 23 2017 ዓ ምት ይከበራል። እለቱን አስመልክቶም የኢትዮጵያ የምግብና መድኃኒት ባለስልጣን ከሌሎች ከሚመለከታቸው አካላት ጋር በመሆን ዛሬ ለጋዜጠኞች መግለጫ ሰጥቷል። በነገ ውለት ለሚከበረው የዓለም ትንባሁ የማይጨስበት ቀንም በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ አሳሳችና ድብቅ ስልቶችን በማጋለጥ ወጣቶችን እንታደግ የሚል መሪ ቃል ተመርጦለታል። የኢትዮጵያ ምግብና መድኃኒት ባለስልጣን የአጫሾች ቁጥር ለመቀነስና በሰዎች ላይ የሚያደርሰውን ጉዳትም ዝቅ ለማድረግ ለመቀነስ የተለያዩ የግንዛቤ መስጫና የቁጥጥር ስራዎችን እየሰራሁ ነው ሲል ተናግሯል። የሀገራዊ ምክክር ኮሚሽን የታጣቂዎች በምክክር አለመሳተፋቸው እንደሚያሳስበው ተናገረ። ኮሚሽኑ ይህን የተናገረው ዛሬ ከፌዴራል ባለድርሻ አካላት ጋር ለሶስት ቀናት የሚቆየውን አጀንዳ የማሰባሰብ ሂደት በአዲስ አበባ ሚሊኒየም አዳራሽ ማካሄድ በጀመረበት ወቅት ነው። በመርሃ ግብሩ ማስጀመሪያ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ የትግራይ ክልል በምክክር ሂደቱ እንዲሳተፍ ማድረግና ከውጭ ሀገራት ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ በአሁኑ ወቅት አጀንዳ ከማሰባሰብ አኳያ የሚቀሩ ዋና ዋና ስራዎች ናቸው ብለዋል። ምንም እንኳን በምክክር ሂደት እየተሳተፉ በርካታ የፖለቲካ ፓርቲዎች ቢኖሩም የተወሰኑት በየራሳቸው ምክንያት ያልተሳተፉ አሉ ሲሉ ተናግረዋል። መሳሪያ አንግበው ጫካ የገቡ ታጣቂ እህት ወንድሞቻችንም የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽኑንና ሌሎች ባለድርሻ አካላትን የሚያሳስብ ጉዳይ ነው ሲሉ ኮሚሽነሩ ተናግረዋል። መሳሪያ አንግበው እየተዋጉ ያሉ ወገኖችም ሆኑ እየተሳተፉ ያልሆኑ የፖለቲካ ፓርቲዎች ወደ ምክክሩ ይመጡ ዘንድ ዋና ኮሚሽነሩ ጥሪ አቅርበዋል። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አንጻር በጎ ሚና የሚኖራቸው የፍርድ ሂደት ላይ ያሉና ስደት ላይ ያሉ ወገኖቻችን ጉዳይም ቀላል ግምት የምንሰጠው አይደለም ብለዋል ኮሚሽነሩ። ዛሬ ጀመረው የምክክር ሂደቱ በፌዴራል ደረጃ አጀንዳ የማሰባሰብ ሂደት አስራ አራተኛ መድረኩ ነው ተብለዋል። ዛሬ መድረክ በጀመረው የፌዴራል ባለ ድርሻ አካላት የምክክር ሂደት ላይ እንደ መከላከያና ፌዴራል ፖሊሲ ያሉ የጸጥታ አካላት፣ የሃይማኖትና የፖለቲካ ተቋማት መሪዎች፣ የመንግስት ከፍተኛ የስራ ኃላፊዎችና የክልል ፕሬዚዳንቶችን ጨምሮ በርካታ አካላት ተገኝተዋል። ኮሚሽኑ በአሁኑ ወቅት አጀንዳ የመቅረጽ ሂደት መጀመሩን የተናገረ ሲሆን እስካሁን አንድ ሺ ሰባት መቶ አርባ ስድስት የጥቃቅን ቡድኖች የአጀንዳ ሰነዶችን እንደተሰናዱ ማስረድቷል።